አረንጓዴ ሻይን በየቀኑ ከጠጡ ሰውነትዎ ምን ይሆናል? የአረንጓዴ ሻይ በየዕለቱ መጠጣት የሚሰጠን የጤና በረከቶች አንዳንድ ቀላል አረንጓዴ ሻይን ክብደትን ለመቀነስ፣ የአንጎል ተግባርን ለማሻሻል፣ ካንሰርን ለመከላከል እንደመረዳዎች ያውቁ ኖራል። አረንጓዴ ሻይን በተለየ መልኩ እንዲመለከቱት የሚረዳ ቪዲዮ አዘጋጅታል። ሰላም ጠናይስ ደቡ ሜድ ነው። ስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ዛሬ በዚህ ቪዲዮ እስካካተትናቸው ውስጥ አረንጓዴ ሻይ በአንቲ ኦክሲዳንት ባህሪውን እንዲሁም ደግሞ የአንጎል ተግባርን እንዴት እንደሚያሻሽል፣ ስብን ለማቃጠል እንዴት እንደሚረዳ እንዲሁም በአራተኛ ደረጃ ልብ ጤና እንዴት እንደሚደግፍ በአምስተኛ ደረጃ ደግሞ እንዴት ካንሰር ስጋትን እንደሚቀነሰ እንዲሁም ደግሞ በተጨማሪ በስድስተኛ ደረጃ አረንጓዴ ሻይ የደም ስኳርን እንዴት እንደሚቆጣጠር እንዲሁም በሰባተኛ ደረጃ ደግሞ የጥርስ ጤናንና ጠረን እንዴት እንደሚያስወግድልን እንዲሁም አረንጓዴ ሻይ አእምሮን ከእድሜ ጋር እንዴት እንደሚጠብቅልን በዘጠኝነት ደረጃ ደግሞ ጉበት መርዘን እና የአንጀት ጤና እንዴት እንደሚደግፍ እናያለን። በተጨማሪም በስተ መጨረሻ በአስረኛ ደረጃ ደግሞ ረጅም እድሜን እንድንኖር እንዴት ሊረዳን ይችላል የሚለውን አብረን እናያለን። እስከ መጨረሻው ይቆዩና ይህም ቪዲዮ ለቤተሰብ ለጓደኛ፣ ላይ ጓደኛ ሼር፣ ሰብስክራይብ በማድረግ ያድሱልን እንላለን። ለመሆኑ አረንጓዴ ሻይ ምንድን ነው? አረንጓዴ ሻይ ልክ እንደ ጥቁር ሻይ ከካሜላ ሲንስ ተክል የተገኘ ነው። ነገር ግን በተለየ መንገድ ይዘጋጃል። እንደ ጥቁር ሻይ በፋብሪካዎች ደረጃ ተፈልቶ የሚፈጭ ሳይሆን በእንፋሎት ደረጃ የሚፈጭ ነው። ይህም ንጥረ ነገሮቹ ኃይለኝነት ለመጠበቅ እንዲሁም ለማው ለማቆየት ይረዳል። ለመሆኑ ከአረንጓዴ ሻይ በስተጀርባ ያለው ሳይንስ ምን ይመስላል? እንግዲህ የመጀመሪያው ቁጥር አንድ ላይ የምናገኘው አንቲኦክሲዳንት ባህሪው ነው ይህም ኢጂ ሲጂ የበለጸገ ነው። አረንጓዴ ሻይ ኢጂ ሲጂ የበለጸገ ነው ሲባል ሴል ጉዳትን ለመዋጋት የሚታወቅ ነው። ይህም በጣም ኃይለኛ እጽዋት ውህዶች ውስጥ አንዱ ነው። እነዚህ አንቲ ኦክሲዳንቶች ነፃ ራዲካሎችን በመዋጋት ይታወቃሉ። ያም ማለት ለበሽታ መንስ የሆኑትን ፍሬ ራዲካሎችን ያጠቃሉ ማለት ነው። በዚህም የተነሳ እብጠትን ለመቀነስ ኢንፍላሜሽን፣ የሰውነት ብግነትን ለበሽታ መንስ የሆኑትን ስር የሰደዱ በሽታዎችን ለመከላከል ይረዱናል። እንዲሁም በሁለተኛነት ደረጃ አረንጓዴ ሻይ የአንጎል ተግባርን ያሻሽላል። አረንጓዴ ሻይ ካፍን ይዟል፣ ግን ከመጠን በላይ አይደለም። ግን ያም ቢሆን ሰውነታችን ለማነቃቃት በቂ ነው። በተጨማሪም የአንጎልን የሚያረጋጋና ትኩረት ስሜትን የሚያሻሽል ኤልቲን የተባለ ውህድ በውስጡ ይዟል። ለመሆኑ ኤልቲናይን ምንድን ነው? ኤልቲናይን አብዛኛውን በአረንጓዴ ሻይ ቅጠሎች ውስጥ የሚገኝ ልዩ አሚኖ አሲር ነው እንቅልፍ ውጪ ለመረጋጋት ወይም ደግሞ ንቁ ለመሆን የተለመደና ኃይለኛ ንጥረ ነገር ነው። በአረንጓዴ ሻይ ውስጥ የሚገኝ ጭንቀትን እንዲሁም ደግሞ ለጭንቀት መንስ የሆኑትን እነጋባ ሴሮቶኒን ያሉትን የአእምሮ ኬሚካሎችን የሚያረጋጉ የአንጎል ኬሚካሎችን በማሳደግ በማዝናናት እንዲሁም ደግሞ በማበርታት ይታወቃሉ። በሶስተኝነት ደረጃ ደግሞ አረንጓዴ ሻይ ስብን ለማቃጠልና ማግኔት ይረዳል። እንግዲህ ከላይ እንዳሉው አረንጓዴ ሻይ በኢጂሲጂ የበለጸገ ነው ብለ የእኛን ጤና ሙቲም ሜታቦሊዝም ደግሞ ወይ የምግብ መፈጨትና የስብ አንቲኦክሳይድን ይጨምራል በተለይ በአካል ብቃት እንቅስቃሴ ወቅት ጥናቶች እንደሚያሳዩት ከሆነ አረንጓዴ ሻይ የሚጠጡ ሰዎች ካልጠጡት የበለጠ ካሎሪን አቃጥሎ ተገኝተዋል። ባረቴነት ደረጃ ደግሞ የልብ ጤናን ይደግፋል። እንግዲህ አረንጓዴ ሻይ መደበኛ አረንጓዴ ሻይ ጠጮች ዝቅተኛ የሆነ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል እና ደግሞ የደም ፍሰትን ለማሻሻል ደም ግፊትን መቀነስ አሳይቷል። ጥናቶች በተካሄዱ በዣ በተካሄደ አንድ ጥናት እንዳመላከተው ከሆነ በጃፓኑ በቀን አምስት ኩባያ እና ከዛ በላይ የሚጠጡ ሰዎች በልብ በሽታ የመሞት እድላቸው በ26 በመቶ ቀንሶ አሳይቷል። በአምስተኛነት ደረጃ ደግሞ አረንጓዴ ሻይ ከሚሰጠን የጤና በረከቶች ውስጥ ዝቅተኛ የካንሰር ተጋላጭነት መኖሩን ማሳየት ነው። በአረንጓዴ ሻይ ውስጥ ካሉት አንክሲዶ አንቲ ኦክሲዳንቶች ከጡት ካንሰር፣ ከፕሮስቴት ካንሰር እና ከኮሎሬክታል ካንሰር የሚከላከል ውህድ በውስጡ ይዟል። ይህም ኢጂ ሲጂ የካንሰር ህዋስ ድንገት ይከራከራል እንዲሁም ደግሞ አልፎ ትርፎም የአፖስቲስ ዋስሞትን ጎጂ በሆኑ ሴሎች ውስጥ ሊያስከትል የሚችለውን ወድ ያጠፋል። በስድስተኛ ደረጃ ደግሞ አረንጓዴ ሻይ ከሚሰጠን የጤና በረከቶ በረከቶች ውስጥ የደም ስኳር ቁጥጥር ማሻሻሉ። አረንጓዴ ሻይ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ይህም አይነት ሁለት የተባለውን ስኳር በሽታ ላለባቸው ወይም ደግሞ ኢንሱሊን መቋቋም ለተቸገሩ ሰዎች ኢንሱሊን ባላንስ በማድረግ ጠቃሚ ያደርጓል። በሰባተኛ ደረጃ ደግሞ አረንጓዴ ሻይ የጥርስ እና የአፍጠርን ማጽዳት ወይም ደግሞ የአፍን ንጽህና መጠበቅ ነው። በተፈጥሮ መንገድ አረንጓዴ ሻይ በየቀኑ በጣም መጥፎ የአፍጠርን እና አፋችን ውስጥ የሚፈጠሩ ጉድጓዶችን ለመቋቋም ይረዳል። አረንጓዴ ሻይ ውስጥ በብዛት የሚገኘው የካቲን የተባለው ልዩ ንጥረ ነገር አንቲኦክሲዳንት ምስጋና ግብሮና እነዚህን ተግባሮች በአፋችን ውስጥ ያከናውራል። መጀመሪያው በአፍ ውስጥ ያሉትን ጎጆኑ ባክቴሪዎችን ይገድላል። በተለይ ስትሪፕቶ ኮከስ መተስ የተባለውን እንደ ዋሻ ጥርሳችን የሚበረብረውን እንዲሁም ደግሞ የሚያበሰብሰውን በማጽዳት ይታወቃል። እንዲሁም ደግሞ አፋችን ውስጥ የሚፈጠረውን ንጣፍ በመቀነስ በመቅረፍ ንጹህ ጥርሶች ለመጠበቅና አዳ አዲስ ትንፋሽ ወይም ደግሞ ፍሬሽ አፍ እንዲኖረን ይረዳል። እንዲሁም ደግሞ የድድን እብጠት ይቀንሳል። ይህም ለድድ በሽታ ወይም ደግሞ ለጅንጅ ቫይትስ የተጋላጭነትን ይቀንሳል። በሽታ የሚያስከትሉ ወዶችን ገለልተኛ በማድረግ የአፍጠረን ለማጠብ ያከለ የአፍጠረን በማስወገድ ይታወቃል። አረንጓዴ በስምንተኛ ደረጃ ደግሞ አረንጓዴ ሻይ ከሚሰጥን የጤና በረከቶች ውስጥ የአእምሮን ከድሜ ጋር መጠበቅ ነው። አረንጓዴ ሻይ ጠጮች ለነርቭ መከላከያ እንደ መከላከያ የሚያገለግሉ ውህዶችን በውስጣቸው ይዟል። ይህም ለአልዛይመር እና ለፓርኪንሰን በሽታ የመጋለጥ እድላቸውን ይቀንሳል። በስተነኝነ ደረጃ ደግሞ አረንጓዴ ሻይ የጉበት መርዝና የአንጀት ጤናን ይደግፋል። አረንጓዴ ሻይ ጉበትን መርዛማ ንጥረ ነገሮች እንዲያስወግድ ይረዳል። እንዲሁም ደግሞ ይደግፋል እና ደግሞ የምግብ መፈጨትን ያሻሽላል። እንዲሁም ደግሞ ጥሩ የአንጀት ባክቴሪያዎችን ሊመግብ ይችላል። እንደ ምግብ ሆኖ ያገለግላል። ለሰውነታችን አብዘርቬሽን የሚያገለግሉ ጥሩ ባክቴሪያዎችን ይረዳል ማለት ነው። በአሰረኝነት ደረጃ እና በመጨረሻም ረጅም እድሜ እንድኖር ይረዳን ይችላል። በጃፓን ላይ የተደረገ ጥናት እንዳመላከተው ከሆነ በጃፓንና በቻይና የተውጣጡ በርካታ ህዝቦችን ያካተተው የአረንጓዴ ሻይን የሚጠጡ ሰዎች ላይ የተደረገ ጥናት እንዳመለከተ ከሆነ ረጅም እድሜ እና የተሻለ የህይወት እንዲሁም ደግሞ ጥራት ያለው ህይወት እንዲኖሩ አድርጓቸዋል፣ የሚል ምርምር በመላምት ደረጃ ተቀምጧል። የጎንዮሽ ወይም ደግሞ ጉዳቱ ምንድነው? አረንጓዴ ሻይ ሲባል አረንጓዴ ሻይ ለብዙ ሰዎች ደህንነቱን የጠበቀ ቢሆንም ከመጠን በላይ መጠጣት ግን የሚከተሉትን ሊያስከትል ይችላል የመጀመሪያው የሆድ ቁርጠት እና ድርቀት፣ እንዲሁም ደግሞ እንቅልፍ ችግር ከካፊን ይዘቱ የተነሳ እንዲሁም ደግሞ የአይረን አብዞርቬሽን ወይም ደግሞ የብረት አብዞርቬሽን በተለይም ምግብ ከበላን በኋላ ወደው መንጠጣ ከሆነ አብዞር ያደረጋ የብረት አዝቡር አብዞርቬሽን ወይም ደግሞ የአይረን እጥረት ሊያስከትልብን ይችላል። በዚህም የተነሳ ለደም ማነስ ሊያስከትል ስለሚችል ምግብ ከበላን ከቆይቶች በኋላ ብንወስድ የተሻለ ነው ማለት ነው። እንዲሁም ደግሞ ለነፍሰ ጡር ሴቶች ከመጠን በላይ ካፊን ለማስወገድ አመጋገብን መገደብ ይኖርባቸዋል። ለነፍሰ ጡሮች እንዲሁም ደግሞ ደህንነቱን የጠበቀ ምን ያህል ነው ሲባል በቀን ቢያንስ በቀን ሁለት እስከ ሶስት ኩባያ ብቻ መንጠጣ ይመከራል። ዛሬ አዲስ ነገር ከተባሩ ደቡብ ሜድን መውደር አስተያየት መስጠትና መመዝገብ ሰብስክራይብ ማድረግ አይረሳ፣ እንላለን። የእርስዎ ድጋፍ ብዙ ሰዎች ጋር እንድንገናኝ፣ ጠንካራ የጤና እውቀቶችን እንድናካፍል ይረዳናል። ከኢትዮጵያ እስከ ዓለም እንድንደርስ ይረዳናልና ደቡብ ሜድን ሰብስክራይብ ያርጉ እንላለን። ደግመን ደጋግመን መልካም ጊዜ እንላለን። መልካም ቆይታ ለሁላችሁ ባላችሁበት